በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት በኩራት አደራ ልጆች ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ኦርቶዶክሳውያን እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በመድኃኔ ዓለም ኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። እንደምን ከረማችሁ? እንደምን አደረሳችሁ? እንዴት አላችሁ? አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች ማምላክ ወላዲት አምላክ ድንግል ማርያም ስሟ የተመሰገነ ይሁን። እንደ ሻማ ቀልጠው ለዓለም ብርሃን የሆኑ ቅዱስ አንጻር ቃን ሰማዕታት፣ ደናግልና መነኮሳት እንደየክብራቸው እንደየጸጋቸው ስማቸው ለዘላለሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን እንግዲህ ባለፈው ቅድስት ከዛ ዘወረደ ቅድስት ብለን ዛሬ ሶስተኛው ሳምንት ላይ እንገኛለን። ይሄውም ምኩራብ ይባላል። የሚገርም ነገር ነው፣ ግን ቀኑ ምን ያህል በጣም ይፈጥናል። ኦርቶዶክሳውያን ሳምንት የጾምን ይመስለናል። እስኪ ወደኋላ ሄደን እራሳችንን ዘመናችንም ዘመናችንንም ጊዜያችንንም እንዲሁ እየፈጠነ ነው በእውነት ንስሐ እየገባን ይሆን? እንዲህ ዘመናችን የሚፈጥን ከሆነ እጅግ ረቂቅ ነው። እንግዲህ አማ ለይህ አይቀርምና ጊዜያችንም ሰዓቱም እየፈጠነ ቢሆንም ይህ የዛሬው ሳምንት ምኩራ ይባላል። ቅዱስ ቤተክርስቲያናችን የዐብይ ጾም ሶስተኛ ሳምንት ምኩራ ብላ ትጠራዋለች። ይሄውም ሊቁ ኢትዮጵያዊ ሊቅ በ500 ዓመተ ምሕረት ማለትም በአምስተኛው ሴንቸሪ የተነሳው ኢትዮጵያዊ ሊቅ ቅዱስ ያሬድ ሳምንታቱን እያንዳንዳቸው ከፋፍሏቸዋል። እንደምታውቁት የመጀመሪያው ሳምንት ዘወረደ ወይም ጾመ ሕርቃል ይባላል። ሁለተኛው ያሳለፍነው ሳምንት ደግሞ ቅድስት ይባላል። ዛሬ ሶስተኛ ሳምንታችን ደግሞ ምኩራብ ይባላል። እንግዲህ ቅድስት በሆነችው በሰንበት በሚዘመረው በጾመ ድጓ ክፍል ቦአ ኢየሱስ ምኩራቦ ሙሉ አይሁድ ወመሀረ ቃል ሃይማኖት እያለ ቅዱስ ያሬድ በድጓው ይናገራል። ይሄውም ምን ማለት ነው ካላችሁኝ ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማረ ሲል እናገኘዋለን። እንግዲህ ይሄ ቅዱስ ያሬድ የተናገረውን ሊቃውንቱ ዛሬ በዚህ በአብይ ጾም የሚዘምሩት ነው። እንዲህ እያለ ማስተማራቸው አስተማራችሁ ይላል ቅዱስ ያሬድ መሐረ ቃለ ሃይማኖት እንዘይብ እንዲህ እያለ የሃይማኖትን ቃል አስተማር። ምጽዋተ አበድር እመስዋይት ከመስዋይት ይልቅ ይልድ ምህረትን እወዳለሁ፣ ይቅርባይነትን እወዳለሁ። ይትግበሩ ቤተ አቡየ ቤተ ምስያጥ የአባቴን ቤት የመነገጃ የመለወጫ ቤት አታድርጉት እያለ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ላይ እናገኘዋለን። እንግዲህ ይህ በዕለቱ የሚነበበው ወንጌል ነው። በመቅደስም በሬዎችና በጎችን፣ ርግቦችን የሚሸጡ ገንዘብ ለዋጮችም ተቀምጠው አገኘ ይላል። የገመድም ጅራፍ አበጅቶ ሁሉንም በጎቹን፣ በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ ገበታዎቻቸውንም ሁሉ ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ። ኦርቶዶክሳውያን አስተውሉ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ያደረገው በምኩራብ ነው። እንግዲህ ወደ ምኩራብ ስንሄድ፣ ምኩራብ ማለት መቅደስ ማለት ነው። በዚህ በእብራውያን ምዕራፍ ዘጠኝ ከቁጥር አንድ ላይ የመጀመሪያዋ መቅደስ ቅድስተ ቅዱሳን የአሁኗን መቅደስ ትመስላለች እያለ የመጀመሪያዋ ቅድስተ ቅዱሳን መቅደስ የቃል ኪዳኑ ታቦት ያለባትን ይናገራል፣ ያስተምራል። እንግዲህ ሙሴ ምኩራብን እንዲሰራ ሲያደርገው በመጀመሪያ ደብተራ ብርሃንን ያሳይ በደብተራ አብርሃም ደብተራ ድንኳንን በደብተራ ድንኳን አምሳል ደግሞ ቤተ መቅደስ ተሰርታለች። እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ የምናየው ወደ ምኩራብ እንደገባ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ለመጀመሪያ ጊዜ የገባው በአርባ ቀኑ ነው። ይህንንም የምናገኘው በሉቃስ ወንጌል ምዕራፍ ሁለት ከቁጥር ሀያ ሁለት ላይ እናገኘዋለን። በምሳሌነት ሊቀመጡ የሚችሉ በሥርዓተ ኦሪት መሰረት በተወለደ በአርበኛው ቀን ወደ ቤተ መቅደስ መምጣቱ ይናገራል። እንግዲህ በዛን ጊዜ በአይሁድ አንድ ወንድ ልጅ ከተወለደ በአርበኛው ቀን ወደ ቤተ መቅደስ ይሄዳል። ዮሴፍና እመቤታችን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንደተወለደ በአርበኛው ቀን ዘውገ ርግብ እጉለማይነቅ ይዘው ወደ ቤተ መቅደስ እንደወሰዱት እናያለን። ይሄንኑም በሉቃስ ወንጌል ምዕራፍ 2 ከቁጥር 22 ላይ ሁለተኛ እንግዲህ ከሰላሳ አመቱ በኋላ ጌታችን ኢየሱስ ክርስቶስ ወደ ምኩራብ የገባበት በአስራ ሁለት አመቱ ነው። እንግዲህ 12 አመት በሆነው ጊዜ ከዮሴፍ ከመቤታችን ጋር ለበዓል ወደ ኢየሩሳሌም በሄደ ጊዜ ከእነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪትን ሊቃውንት ሲጠይቃቸውና ሲሰማቸው የነበረ መሆኑን ያያሳያል ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 41 ላይ። በእነዚህ ጊዜያት ወደ ቤተ መቅደስ ሲመጣ አገልጋዮቹ በስጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ስራ ሲሰሩ ይመለከታቸው ነበር፣ ያያቸው ነበር። አስተውሉ እግዚአብሔር ልጆች፣ እንግዲህ መጀመሪያ ላይ በአርባ ቀኑ እንደሄደ መጽሐፍ ይናገራል። በአስራ ሁለት ዓመቱ ወደ ቤተ መቅደስ ሄዶ ሊቃውንቶቻቸውን ሲጠይቃቸው ነበር እና ሊቃውንቶቻቸው እንደ ስጋ ፈቃዳቸው ሲያደርጉ ይመለከታቸው ነበር። ለምን? አምላክ ስለሆነ። ታዲያ ግን ያኔ በአስራ ሁለት ዓመቱ ቤተ መቅደስ ይጠይቃቸው ነበር እንጂ አልገሰጻቸውም ነበር። ለሁለተኛ ጊዜ ግን ሲገሰጻቸው መጽሐፍ እናያለን። ጌታችን ኢየሱስ ክርስቶስ በማል ሲገብ ለሁለት ጊዜያት ቤተ መቅደሱን አንጽቷል ይላል። ለምን በቤተ መቅደሱ ቆሻሻ ወይም ደግሞ በዛ በምኩራቡ በቅድስተ ቅዱሳኑ ቆሻሻ ነገር ሲደረግ ስላየ በመጀመሪያው ፋሲካ ከጥምቀቱ በኋላ አገልግሎትን ሲጀምር ያደረገው በምኩራብ ሳምንት እንደገባ የመጀመሪያውን ሳምንት ወይ ደግሞ በመጀመሪያው ከጥምቀቱ በኋላ የመጀመሪያው ያደረገው ወደ ቤተ መቅደስ ነው የገባው። ከዛ በኋላ ሲሄድ እንደምታውቁት በቤተ መቅደሱ ርግቦች፣ ግልገል ፍየሎች፣ ዋኖሶች ሲሸጡ ሲለውጡ ለዝና ሲሮጡ ሲራወጡ አገኛቸው ነው የሚለው። ወደኋላ እንመጣበታለን። ለሁለተኛ ጊዜ ወደ ቤተ መቅደስ የሄደው ቤተ መቅደሱ ሊያነጻ የሄደው ለመከራና ለሞት ተላልፎ ከመሰጡ አስቀዱ በዕለት ሆሳዕና ማለትም በአራተኛው የመጨረሻው ፋሲካ ይላል የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ስንመለከትም በዚህ ወቅት በተመሳሳይ ገዢዎችና ለዋጮች እንዱ የቤተ መቅደስ አለቆችን ቤቴ የጸሎት ቤት ይባላል፣ እናንተ ግን የለቦችና የወንበዴዎች ቀማኞች ዋሻ አደረጋችሁት በማለት ገሰጻቸው። ስለሆነም ትንቢተ ነቢያት የፈጸመ ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ እንደመጣ ይናገራል ነው የሚለው። እንግዲህ ቤተ መቅደስን ስናስብ የመጀመሪያ በአርባኛ ቀኑ ለሁለተኛ በአስራ ሁለት ዓመቱ በእነዚህ ወደ ቤተ መቅደስ ሲመጣ ምንም ነገር አልገሰጻቸውም፣ ምንም ነገር አልተናገራቸውም። ጊዜው ሰዓቱ በደረሰ ጊዜ ግን የመጀመሪያው ቅዱስ የሆነ ቤተክርስቲያን የዐብይ ጾም ሶስተኛ ሳምንት በምትባለው ወይም ምኩራብ ተብላ በምትጠራው ዓመት እስከ ዓመት ያለው ይህ በዓል በጾመ ድጓ ላይ እንደሚገኘው በእለቱ ወንጌልም እንደሚነበበው ማሕረ ቃለ ሃይማኖትን ዘይብ እንዲህ እያለ አስተማረ ይላል። ይሄ ማለት በዚህ ሳምንት ማለትም ምኩራብ በተባለችው እንዲህ እያለ ማሕረ ቃለ ዘይብ እንዲህ እያለ የሃይማኖትን ቃል አስተማራችሁ መጽዋትን አበድርም መስዋዕት፣ ከመስዋዕት ይልቅ ምህረትን እወዳለሁ። ይትግበሩ ቤተ ቤተ አወ ሚስያጠር ቤተ ሰቤ ጸሎት ይሰመይ የአባቴ ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉ ግርማና ያነጋገሩን ጣይ አደነቁ ነው የሚለው ዮሐንስ ወንጌል ምራፍ ሁለትን ተመልከቱት። አደነቁ ድንጋይ አንስተው ንው ገና አላሉትም የሚያኝ ይልቁንም የሚናገረውን ነገር እያዩ አደነቁ እንግዲህ ከዛ በኋላ ወንጌሉ እንደሚናገረው በመቅደሱም በሬዎችና በጎችን፣ ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ ይላል። ወደዚህ ምኩራብ ሲገባ የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰ ገለበጠ ነው የሚለው። ቅዱስ ያሬድ ይህን ቃል በሚገባ ያብራራል። ይህንን ወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ የሃይማኖትም ቃል አስተማራቸው ይላል። ወንጌሉም ቅዱስ ዮሐንስም ደግሞ ወደ አይሁድ ምኩራብ ገብቶ በጎቹንም በሬዎቹንም ከመቅደስ በጅራፍ ገረፈ እያለ ተመሳሳይ ይናገራል። እንግዲህ ቅዱስ ዮሐንስም እንዲህ ይላል። ዮሐንስ አፈወርቅም አንድ ሰው እንዲህ ብሎ ሊጠይቅ ይችላል ይላል ዮሐንስ አፈወርቅ። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አታድርጉት ባገኛቸውም ጊዜ ከወትሮ በተለየ በታላቅ ቁጣ ገሰጻቸው ገስጿቸውም አለበቃቸውም በጅራፍ አበጅቶ እየገረፈ አስወጣቸው። ነገር ግን ከዚህ በፊት እናንተ ሳብራን እያለ ገረፋቸው። ከዛ በፊት ግን የተለያየ ነገር ይናገሩታል ሰንበትን ይሽራል፣ ሳምራዊ ነው፣ እንዲህ ነው እንዳለው እያሉ ይናገሩት ነበረ። ያኔ ግን ዝምነ ያሉት ለምን ካላችሁን ትንቢቱ ይፈጸም ዘንድ በጅራፍ እየገረፈ ያስወጣቸው ነበር። ምን እያለ የአባቴን ቤት የመነገጃ ቤት አደረጋችሁት እያለ። ስለዚህ ይህ ሳምንት ምኩራብ ይባላል በቤተ ክርስቲያናችን። አስተውሉ፣ እንግዲህ በዛም ዘመን እንዲህ ካደረገ ዛሬስ እግዚአብሔር ምን ያደርጋል ነው? እውነት ነው። ክርስቶስ ምንም እንኳ በትቅሳት በጅራፍ ቢያስወጣቸውም ከፍቅሮ የተነሳ ግን እነሱን አላስወጣቸውም ይላል። ያስወጣው አስተውሉ፣ በጎችን፣ ርግቦችን፣ ዋኖሶችን ነው። ሰዎቹን ግን አላስወጣ ለምን ይሄን ያደረገው? አንደኛ ምሳሌው፣ ትንቢቱ ይፈጸም ዘንድ ነው። በብሉ ኪዳን መስዋዕት ይሰዋ የነበረው ይፍየል፣ የርግ፣ የላም ነበረ። ስለዚህ ከዚህ በኋላ በላምና በበግ የነበረው መስዋዕት አልቋል። ከዚህ በኋላ እኔ ራሴ መስዋዕት ሆኜ የአዲስ ኪዳንን መስዋዕት መሰርታለሁ። እኔ ነኝ መስዋዕቱ፣ ስጋዬን ብሉ፣ ደሜን ጠጡ ሲል ለምን ለ5500 ዘመን የርብ ዮሐንስ የላም ደም ፈሷል። ነገር ግን ለ5500 ዘመን ፍጥረት ሁሉ በሲኦል ነበር፣ ሊያድን የሚችል አንድም መስዋዕት አልነበርም። ይልቁኑ ዓለምን ያዳነው፣ ዓለምን ይቅር ያለው፣ ዓለምን ሕይወት የሰጠው የክርስቶስ ቅዱስ ሥጋና ክቡር ደምሳ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚህ በኋላ የአዲስ ኪዳኑ መስዋዕት እኔ ነኝ የላምና የፍየል የርግብ መስዋዕት ይበቃል ሲል ከቤተ መቅደስ እንዳስወጣቸው መጽሐፍ ይናገራል። እውነት ነው። የሐዲስ ኪዳኑ መስዋዕት ኢየሱስ ክርስቶስ ለሁላችንም ሕይወት የሰጠን ሥጋዬን ብሉ ደሜን ጠጡ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ራሱን የሚበላ የሚጠጣ መስዋዕት አድርጎ የሰጠ እግዚአብሔር ነው። ስለዚህ ይሄ ሁሉ የሚከናወነው በቤተክርስቲያን በቤተ መቅደስ ስለሆነ ለዚች ቤተክርስቲያን ክብር እንድንሰጥ ለምን ካላችሁኝ፣ እቺ ቅድስት ቤተክርስቲያን ቅድም እንደነገርኳችሁ በደብተራ ብርሃን አምሳል ደብተራ ድንኳንን በደብተራ ድንኳን አምሳል ምኩራብን በምኩራብ አምሳል የሐዲስ ኪዳናውን ቤተክርስቲያን እንድንሰራ ክርስቶስ በሙሴ አማካኝነት አስተምሯል። ስለዚህ እቺ አዲስ ኪዳኗ ቤተክርስቲያን በአርባና በሰማንያ ቀን ልጅነት የምናገኝባት ስንሞት የምንቀበርባት በምንታመም ጊዜ ፈውስ የምናገኝባት ቅድስት ናት። ቅዱስ ያሬድን በጾመ ድጓ ሀገረ ክርስቶስ አዳም ወሰናይት ከመፀሐይ ብሬት ወከመ መርዓት ስርጉት ይበው ውስቴታ ደቂቀ እግዚአብሔር አይርፉ ላይ ሊሃ ይላል። እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር እያለ ይናገራታል። ውብ የሆነች ሙሽራ ይላታል። ቤተክርስቲያን ነው። ስለዚህ ቅዱስ ቤተክርስቲያን ውብ ነች ማለት ነው። እንግዲህ ያ ቤተ መቅደስ እንደ ቆሽሾ አይተዋል። ለምን? የአይሁድ ካህናቶች ከቃል አልፎ ህጉ በልብሳችን አለ ብለው በልብሳቸው ላይ ጽፈው በልብሳቸው ላይ አጽፈው ይሄዳሉ። ለሰው ግን ያስመስላሉ። እነሱ ግን ህይወት የላቸው እግዚአብሔር ደግሞ ንጹሐ ባሕሪ ነው ሁሉን የሚመለከት አምላክ እነዛ የብሉይ ኪዳን ካህናቶች ቀ ካህናቶች በቤተ መቅደሱ ይነግዳሉ ይሸጣሉ ይለውጣሉ ርግብ ሻጮችና ለዋጮችም ለነዚህ ለብሉይ ኪዳን ካህናት እየሰጡ ገንዘብ እየሰጡ ቤተመቅደሱን መነገጃ አድርገውታል ምን የሆነችው ካላችሁ እንደ ፀሐይ በምታበራው ውብ በሆነችው በእግዚአብሔር መቅደስ ላይ ሲነግዱ ሲለውጡ ምንም አይነት እርህራሄ የሌላቸው ሆኖ አየ። ንጹሕ የሆነው ሕያው ቤተ መቅደስን ሲያረክሱት ተመለከተ። ስለዚህ ምን አደረገ ካላችሁ ጅራፍ አንስቶ ገረፈ ይላል ሊቃውንቱ። እሱ እንኳን ጅራፍ አይደለም ደቀ መዛሙርቶቹ ናቸው ይላል። መሪው እሱ ስለሆነ ግን ገርፎ አስወጣቸው። ለምን ታደርጉታላችሁ? ደቀ መዛሙርቶቹም ያኔ ገባቸው። እስመ ቅንዓተ ቤትከ በልዓኒ የአባቴ ቤት ነበር የሚለው የአባቴም ቤት ነበር ለምን እኛ ከእግዚአብሔር ብንወለድ በጸጋ እግዚአብሔር ወልድ ኢየሱስ ክርስቶስ ግን የባህሪ ልጁ ነው የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነው ስለዚህ የአባቴን ቤት እንደዚህ አታድርጉ አላቸው ቅድስት ቤተክርስቲያን ውብ ነች አጸዳቸው። አስወጣቸው። ቤተ መቅደሱን አጸዳ፣ ንጹህ አደረገ። ለምን ካላችሁ ቤተ መቅደሱን ስላቆሸሹት። ዛሬስ ቅድስት የሆነችው ውብ የሆነችው ቤተ ክርስቲያን በዚህ ዘመንስ አልቆሸሸችም? በዛ ዘመን እንዳያችሁት በቤተ መቅደሱ ዙሪያ ላይ ንግድ ነው ያለው። ዛሬስ አማናዊት በሆነችው ቤተ መቅደሱ ዙሪያ ላይ አልተነገደም ወይ? ዛሬስ ሳይስ ኃጢአት አይሰራም ወይ? ዛሬስ አስመሳዮች አልሆንም ወይኛ ዛሬስ በቤተ መቅደሱ ዙሪያ ያለን ሰዎች በእግዚአብሔር ስም አልነገርንም ወይ? አላጭበረበርንም ወይ? እግዚአብሔር አዋቂ ነው። እንደምታስታውሱት ያን ቤተ መቅደስ ውስጥ ሲያጭበረብሩ ጅራፍ ይዞ ነው የገረፈው። ዛሬም እግዚአብሔር እኮ እየገረፈ ነው ያለው። ዛሬም እግዚአብሔር የምናስተውል ከሆነ እጅግ ኃጢአታችን ስለበዛ፣ በቤተ መቅደሱ ዙሪያ ላይ ኃጢአት ስለበዛ፣ ንግድ ስለበዛ ቅድስት የሆነችው ቤተ ክርስቲያን የክርስቶስን አምላክነት ትሰብክ ዘንድ ታስተዋውቅ ዘንድ ፈቃዱ ሲሆን ግን በቤተ መቅደሱ ዛሬ ዘረኝነት ስላበዛን፣ ጎጠኝነት ስላበዛን ዛሬም እኮ እግዚአብሔር እየገረፈን ነው። ለምን ይመስላችኋል? በዚህ በሀገሪቱ በዓለም ላይ የሚፈሰው ደም የማን ጅራፍ ይመስላችኋል? ክርስቲያኖች፣ እግዚአብሔር ስለተቀጠየ እኮ እየገረፈን ነው። ዛሬ ስለምን ይመስላችኋል? በኑሮ ውድነት የምንቀጣው እንደ ሀገር ኢትዮጵያ ገነት የሆነች ሀገር ናት። ሁሉም ባህር የተስባምባት ደጋላት፣ ወይና ደጋላት፣ ቆላላት ለሰው ልጆች ሁሉ መኖሪያ ትመቻለች። መሬት አለ ከሰው ልጅ አልፎ ጦጣና ዝንጀሮ የሚዘልበት ብዙ መሬት አለ። ውሃም አለ፣ ሁሉም የተሟላ ነው። ግን ዛሬም በረሃብ እንገረፋለን። ዛሬም በችግር እንቀጣለን። ለምን ይመስላችኋል? እግዚአብሔርን ስለተደፋፈርን እኮ ነው። በቤተ መቅደስ ውስጥ የምንኖረው አገልጋዮች የእግዚአብሔርን ዓላማ፣ ትክክለኛውን ወንጌል በገንዘብ ስለቀየርን እኮ ነው፣ ስላስመሰልን እኮ ነው። እግዚአብሔር ስለተቀየመብን፣ ስላዘነብን እኮ ነው። ለኔ መስላችኋል ታዲያ። ጅራፉ እግዚአብሔር ኃያል ነው። ዛሬም እየገረፈ ነው። ዓለም በጦርነት ውስጥ አለ። ዓለም በክርስቲያኖች መዳፍ ትካሻ ላይ ነው ያለችው። ስለ ዓለም እንድንጸልይ እግዚአብሔር ክርስቲያኖች አድርጎናል። ነገር ግን እንዲህ አላደረገም። ዛሬ እግዚአብሔርን ተደፋፍርነዋል። እንደ ምዕመናንም ለእግዚአብሔር የሚገባውን አስራቱን በኩራቱን አናወጣም። ያው የሆነ ቤተ መቅደሱ። ስለዚህ እግዚአብሔር ዛሬም እየገረፈ ነው። ምናልባይ ያን የገረፈ ስንል በምኩራቡን አሳደደ፣ ገረፋቸው፣ አስወጣቸው ስንል ታሪክ ነው የሚሆነው ያ ተጽፎ ተቀምጧል። ያ ተጽፎ የተቀመጠው ዛሬ እንድንማርበት ነው። ዛሬም ቤተክርስቲያን ውስጥ ጉቦ አለ። ዛሬም ቤተክርስቲያን ውስጥ ሙስና አለ። ዛሬም ቤተክርስቲያን ውስጥ ዘረኝነት አለ። ዛሬም ቤተክርስቲያን ውስጥ ሽያጭ አለ። ይሄ ዓለም የሚያውቀው ፀሐይ ነው። ዛሬም በቤተክርስቲያን አካባቢ ሰዎች ይሸጣሉ። ሌላ አይደለም፣ እቃ አይደለም የሚሸጠው። ዛሬም ኃጢአቷ አለ። ዛሬም እየበደል ነው። ስለዚህ ውድ ክርስቲያኖች በዓለም ያላችሁ ይሄ ድምፅ የሚደርሳችሁ እንደ ቤተ ክርስቲያናችን ዛሬ ዐብይ ጾም ሦስተኛ ሳምንት ላይ እንገኛለን። ይሄም ማን ይባላል ካላችሁ ምኩራብ ይባላል። ቅድም ታሪኩን እንደነገርኳችሁ በዚህ ቀን ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲሄድ የማይገባ ነገር ሲያደርጉ አገኛቸው። የአባት የቤት የጸሎት ቤት ነው፣ በዚህ ኃጢአት አትስሩ በደል አትስሩ ብሎ ገርፎ ካስወጣቸው በኋላ ፍየሎቹን፣ ዋኖሶቹን፣ ይሄ መሸጫውን መለወጫውን ከለገለበጠ በኋላ ሰዎችን ግን አስተማራቸው። ወማሐረቃ ሃይማኖት እውነትን አስተማራቸው ነው። ትናንት ቤተ መቅደስ አካባቢ ላይ ዘረኞቹን ሊሆን ይችላል። ትናንት ሽጠን ለውጠን ነግደን ሊሆን ይችላል። ትናንት የማይገባ ኃጢአት ሰርተን ሊሆን ይችላል። እግዚአብሔር ግን ፍቅር ነው። በትናንተ ኃጢአት የሚከስ አምላክ አይደለም። እግዚአብሔር ዛሬ ከተመለስ ንስሐ ከገባ ክርስቶስን በህይወታችን ከኖር የቅዱሳንን ህይወት ከኖር ዛሬም እግዚአብሔር ይወደናል። ለምን ካላችሁኝ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16 ላይ ስትመለከቱ አንትሙሰ ቤተ መቅደሱ ለክርስቶስ እናንተ የእግዚአብሔር ቤተ መቅደሶች ናችሁና። እኛ የእግዚአብሔር ቤተ መቅደሶች ነን። ስለዚህ ዛሬም ከተመለስ ህያው የሆነው ቤተ መቅደሳችንን ክርስቶስ ለቤተ መቅደሱ ለዛ ለህንፃው አይደለም ለእኔና ለእናንተ ሲል ነው ስጋ ለብሶ ወደዚህ ሽንብር የመጣው። ዛሬ ንስሐ ከገባን ዛሬ ከተመለስ ቅዱስ ስጋውን ክቡር ደሙን ከተቀበል ህያው የሆነው ቤተ መቅደሳችን ንጹህ ካደረግነው እግዚአብሔር ይባርከናል። አገራችንም ሰላም ትሆናለች፣ ዓለምም ሰላም ይሆናል። የሚፈሰው ደም ይቆማል። በረሃብ የሚንገላቱ ወገኖቻችንም ከረሃብ ነፃ ይሆናሉ። የተሰደዱ ይመለሳሉ። ንስሐ ስንገባ ስንመለስ ቤተ መቅደሱን ንጹህ ስናደርገው የምናስቀድስበት ስጋው ደግሞ የምንቀበልበትን ቤተ መቅደሱንም ህያው የሆነው ቤተ መቅደሳችን እኛንም ንጹህ ስናደርግ ያን እግዚአብሔር በቸርነቱ ይመለከተናል። እንግዲህ ውድ ክርስቲያኖች ዛሬ ሶስተኛው ሳምንት ላይ እንገኛለን። ይህውም ምኩራብ ይባላል። ለዚህ ሰዓትና ጊዜ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ለትንሣኤው እንዳደርሰን ቅዱስ ፈቃድ ይሁንልን። ወሰባት ለእግዚአብሔር ወለወላጅ ድንግል ወለመስቀሉ ክቡር ይቆየን አሜን።